መጽሐፍትን በድምፅ ኢዮብ ዮናስ። አደፍርስ ከዳኛቸው ወርቁ ወርቁ አደፍርስ። አደፍርስ የአባ አዲሴን ጠበል ሸሽቶ እንደወጣ ቀጭን የእግር ስላች ተከትሎ በመዝናናት አይነት መንገድ ያዘግማል። ከዚያ በፊት ያለፈበት ስላች መሆኑንም ያለማጤን እጉድባው ከደረሰ በኋላ ነው የሚያውቀው። የተደበደበውን የሚያስታውሰው ሰው ይቆማል። ዙሪያ አካባቢውን በጥንቃቄ ይመለከታል። ችፍግ ብሎ የሚታየውን የኩሬውን ዙሪያ በማጥናት ምንም ሕይወት አይንቀሳቀስበትም። ራሱን ውሃውን ያጠናዋል። ይቀጥልና ቀረብ ብሎ ያይጣሳዎች ይምሸከሸካሉ ውስጥ ውስጡን እንቁራሪቶች አልፎ አልፎ ብቅ ጥልቅ ይላሉ። የአንገታቸውን ስር በውሃ ቀብተው ከምን ወይም ከወዴት እንደሆነ ባልታወቀ እምሽክ እምሽክ እያለ እያረፈ በሚሰማ የአቅራቢያ ድምፅ እየታጀቡ በግምት የ14 ዓመት ዕድሜ የሚኖራት አንዲት ልጅ እንስራዋን ጀርባዋ ላይ እያመናሸች ብቅ ትላለች። በዚያው ባንዱ ስላች ዝግ ብላም ወደ ጉድባው ትገባለች። የጭቃ ብጥብጥ የሚመስለውን ውሃ ደንቦቅ ደንቦቅ ስታደርገው ይመለከታል በአንኮላ አደፍርስ ከቀኟ በኩል ትልቅ ትክል ጥቁር ድንጋይ ይታያል። ከግራዋ በኩል ደግሞ ኩሬውና የባሻገሩ ጢሻ አለ። ካለፍ አገደም ፊቷን ትኮሰትርበታለች። በጢሻው ቀድታ ልታበቃ አቅራቢያ ነው። እምሽክ እምሽክ ድንገት የምትከሰተው በቋጥኙ አናት ላይ ብቅ የምትለው አህያዋ ትኖራለች። ቀናም ብላ አልተመለከተቻት። ውሃ ቀጅዋ ምንሽካዋ ከአካባቢው ከሚመነጨው ድምጽ ጋር ተዋህዶ የራሱ የሆነ መለያ የሌለው ይመስል የተለመደ ጩኸት መላልሶ መላልሶ የሄዱትን መንገድ ይመስል እለት በለት የማትለየው የብዙ ዘመን ጓደኛዋ አይመስል ምንም ነገር የሰማች አልመሰለችም። እንስራዋን ሞልታ በሆዷ ጭምር ገፍታ በማንሳት እቋጥኙ ላይ ታስቀምጥና ቀስ ቀስ እያለች እንስራው ዙሪያ እታበተውና በደረቷ ዙሪያ በሚያልፈው ገመድ ውስጥ ትከሻዋን በማንሸራተት ጀርባዋ በእንሥራው ትይዩ ሲሆን ተሸክማ ጉድባውን ትወጣዋለች። ጢሻውን ገርምማ ጸጉሯ ስለተሸረበ ፊቷ ጢም ብሎ የሞላ ይመስላል። ከወገቧ በታች አጭር ሽርጥ ታጥቃለች። ከወገቧ በላይ ግን ሳትለብስ የለበሰች ትመስላለች። የልብስ አስፈላጊነት ለባሹ ካልተሰማው በስተቀር ተመልካች የማያየው ይመስል እንስራዋን ጀርባዋ ላይ ሽር ሽር እያደረገች ወደ ቤቷ ታቀናለች። አደፍርስ ቁጭ ይላል እኩሬዋ አጠገብ። ኩሬ ኩሬውን እየተመለከተ ጠጠር እያነሣ ወደ ኩሬው ውስጥ መወርወር ይጀምራል። የአይጥ አሳዎች ይሰርጋሉ። እንቁራሪቶችም አልፎ አልፎ እንኳ ድምፃቸው መሰማቱ ይቀራል። ሰፈሩ ሁሉ እረጭ ይላል። አህያዋ እንኳ ዝም ብላ እሱን እሱኑ ታያለች። ጠጠር እያነሣ ይወረውራል አደፍርስ። ጠብታ፣ ትንሽ ክብ፣ ትልቅ ክብ! ትልልቅ ትልልልቅ ትልልልልቅ ትልልቅ ክቦች እየፈጠረ ይጠፋል። ድንገት አያምሩ አምሮት ያምረዋል። አይፈልጉ ፍላጎት ይፈልገዋል። ወረድ ብሎ በርከክ ብሎ በእጆቹ ዘገን ዘገን እያደረገ ከዚያ ኩሬ መጠጣት እንደ ሰዎቹም ብድግ ማለቱ አልቀረም። ያመነታል፣ ያስባል። አሜባ ያዘኝ እንደው ትል ያፈራ እንደው ጨጓራዬ፣ ጉሮሮዬ አልቅት የተጣበቀ እንደው አንዴ ሐኪም ቤት ከአንዲት ልጅ ጉሮሮ ውስጥ በመጎጥ ነገር መዥርጠው ሲያወጡት አይቻለው። እንዴት ነው የሰገጠጠኝ? አፈሩስ እጉበት የውስጥ ቀርቶ ያኮረተ እንደው ሌላው ቢቀር ተቅማጥ ሊያስከትል ይችላል። ውሃ ቀጀዋ እንደገና ትመለሳለች! የጢሻውን አጠገብ አሁንም ገላምጣው ትሄዳለች! ቀድታ ስታበቃ አደፍርስን ግን ከቁም ነገርም ይቆጠረችዋል መሰለች። አደፍርስ ተመልሶ ይቀመጣል። እንዲህ ያለች ነገር ያጎጠጎጤዋ አቀማመጥ ደሞ በችንካር የቆመ ይመስል ነቅነቅ እንኳ አይልም። አይበርዳትም ልበል? ምንኛ ጥብቅ ያለ ሰውነት ቢኖራት ነው! አሁን ጠጋ ብላት ትጮኋለች። ምን ይባላል? በኋላ ወይዘሮ አሰጋሽ ቢሰሙ ወይ አባቷ እዚሁ አቅራቢያ ያርስ ይሆናል። ወይም እኮ እኔ እዚህ መኖሬን አውቀው ይሆናል። እየደጋገሙ የሚልኳት ለማሳት ያህል። ሞኝ ህዝብ እንዝህላል ይመስላል። ደርሶ ተንኮሉን ብሽሽቱ ይዞ ይወረውራል። አሁንም ጠጠሩን ጠብታ ትንሽ ክብ ትልቅ ክብ ትልልቅ ትልልቅ ትልልቅ ክቦች እየሰራ ይጠፋል። አሁንም ትመጣለች። ውሃ ቀጂዋ ቀድታ ታበቃለች። ወደ ጢሻውም በመልከት ትብላ መገርመም ብቻ ሳይሆን ከደረቷ ተንጠራርታ በኃይል ቱፍ ብላበት መንገዱን ትቀጥላለች። ከጢሻው ስር ክብረት ብቅ ይላል አንድ አነስ ያለች የስዕል መንደፊያ ደብተርና እርሳስ በእጁ እንደያዘ ተፍታብን፣ የሄደች እኮ በል ተፋችብን እኮ ተፋችብን። አደፍርስ ምንም አይመልስም። ተፍታብን የሄደች እኮ ይቀጥላል። አሁንም ፉደት ፉደትህ ሸተናት ይሆናል። ይመልስለታል አደፍርስ በልቡ ያወጣ ያወርድ የነበረውን ነገር ፈጽሞ ቢሆን ኖሮ አይቶ ይታዘበው እንደነበር ሲረዳው፣ ይገርምሃል። ዛሬ ሳይቀናኝ ቀረ አይመስለኝም። በዚህ በንድፌ የተመሰረተ መልክ ለማስፈር ከቻልሁ የኢትዮጵያ ውበትን ያስኳት ለማለት እችላለሁ። ኢትዮጵያዊ ውበት? ትቀልድ አለ ኢትዮጵያዊ ውበት የሚባል ነገር የለም። ውበት ውበት ነው። ውበትን ቦታ አይወስነውም፣ ቀለም አይከልለውም፣ ጊዜ አያስረጀውም። እሱን እንኳን ተው ማጠቃለሉን። ኢትዮጵያዊ መልክ ካለ ኢትዮጵያዊነት ውበት አለ። ምናልባት አንተን ያጠራጠረህ በቅርጽ ሰሪ በሳሊም ሆነ በጸሐፊ፣ እስከ ዛሬ ድረስ ተይዞ ባለማየትህ ይሆናል። ገና ስላልተጨበጠ እርግጥ ነው እምልህ። ኢትዮጵያዊ የሆነ ግርማ ሞገስ ያጎላው ዘላለማዊ ውበት የሰፈነው እሰውነት ቅርጽ ላይ አይደለም፣ አቋቋም ላይ አይደለም፣ ዝለት የሚያሳይ ቀሳለ አረማመድና ጥንካሬንና ኃይልን የሚያሳይ ንቅናቄ ላይ አይደለም። ውብ የሰውነት ትክል የሚታየው ለምሳሌ አንዲት ኢትዮጵያዊትን ቆንጅ ወይም ምንላት እንደ ሐውልት የተቀረጸ ሰው በመሆኑ አይደለም ከሚያበሩ አይኖቿ የነዳፊነት ፍላጎት እንደ ብርሃን ወራውርት ሲነፉ ያየን እንደሆነም አይደለም። ከንፈሮቿ ፈዘዝ ባለ የየዋሃን ሕፃናት ፈገግታ በሚመስል የመሳብ ዘዬ ተገልጠው ያየን እንደሆነም አይደለም። ሌላው ቀርቶ ገርጣ ያለ ቆዳ፣ ደከም ያለ አስተያየት፣ የደም መሽከርከርን የሚያሳዩ ጉንጮች እንኳ ቢሆኑ የኛ ሀገር የውብ መልክ ምልክቶች አይደሉም፣ የኢትዮጵያዊነት ውበት አያሳዩም። እንግዲህ እንዲያ ከሆነ የኢትዮጵያዊነት ውበት የማይያዝ የማይጨበጥ በአእምሮ ውስጥ ብቻ ያለ የሚመስል ነው ማለት ነው። እንዲያ ከሆነ ደግሞ ራሳችንን መደለላችን ካልሆነ በቀር ውበት የለንም ማለት ነው። አላስጨረስከኝም እኮ እኔስ አስጨርሻለሁ። ብቻ ካስፈለገ ቀጥል። እሺ፣ እንግዲያውስ ስማ። የኢትዮጵያዊነት መልክ የሚንቀሳቀስ ሕይወት ላይ ያሰፈሰፈ ነው፣ ነፍስ ስታልፍ ስታገድም የሚታይበት። በድንጋይም ላይ ሆነ በመሳሪያ ሸራ ወይም በወረቀት ላይ ጠቁሞ ለመያዝ ያስቸገረው በዚሁ ምክንያት ነው። ቆራጥነትና ልበ ሙሉነት ሲፍለቀለቁ፣ ሕሊና ያልተቀበላቸው ረቂቃነ ሲዛዛቱ መስሎ ለመኖር የሚደረጉ ቸልተኝነት፣ ቻይነትና ኃይለ ስሜት ሲዋጉ፣ የተደበቁ ደስታዎችና ብሶቶች፣ ጠቅላላ የሐሳብ ነጸ ብራቆች እምቅ ጭምቅ ከሌለው ልብ እያወገነገኑ ሲወጡ የሚታይበት መነሳንስ ነው። በየፎቶ ቤት እንደተሰቀለው ዐይነት ሕይወት የለሽ ባዶ ዐይኖች ያጎጡበት ሐሳብና ስሜት የማይዘረጉበት መልክ ውበት ነኝ ካለ ኢትዮጵያዊ ስብንና ጠፋ ማለት ነው። በቃላት መቼም እውነቱን ልንገርህ ምንም አልያዝኩልህም። ምናልባት በመሳሪያ ሸራህ ይሳካልህ፣ እንደው እናያለን። ይልቅ ወደ ቁም ነገሩ እንመለስና ያቺ ልጅ ስንት ጊዜ እንደተመላለሰች አይተሃል? አዎ፣ አይቻለሁ ይለዋል ከፍ ባለ አንደበት። ሶስት ጊዜ መጣች እኮ እኔ እንኳን እያየኋት፣ እኔ ደግሞ ብቻዬን። ከዚያ በፊት ብዙ ጊዜ አይቻታለሁ። ምን ይሁን ታዲያ እምልህ፣ አሁን ያን ሁሉ ውሃ ምን ልታደርግበት ነው? የሌላ ጠላ ልትሞላበት? ቀልዱን ተውና የሌላ ነገር አይመስልህም? ምናልባት አንተን ወይም እኔን ለማጥመድ። አንተ ደሞ አይቸግሩ ችግር ይዘው ቸግረሃል። ሁል ጊዜ ሙት ሙት። እውነቴን እኮ ነው። ለመሆኑ ለመሆኑ ምንህ ነው የሚጠመደው? እምልህ ምንድነህ አንተ? ራስህን ከፍ አድርገህ ስለምታይ ብቻ አይመስልህም? ሞትና ህይወት እኔን ያበሰለኝ ጡጫ አንተንም አግኝቶ ቢሆን ኖሮ እንዲህ ባላል። አደፍርስ የዛሬ ትረካ የእስካሁኑ ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን። አደፍርስ ልቦለድ ከዳኛቸው ወርቁ ሰብስክራይብ እያደረጉ ለሌሎች መጋበዞን አይዘንጉ። ምን ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይሊስት ምርጫው ይሁ። ፕሌይሊስት ላይ ሲገቡ የተለያዩ መጽሐፍትን ሙሉ በፎልደር በፎልደር ያገኟቸዋል። ልብ ይበሉ። ኢዮ ኢዮናስ ፕሌይሊስት ምርጫው ይሁሁ መጽሐፍትን በድምፅ